ልጄን እፈልጋለሁ። ከአንቺ ጋር ብታላም አይነት ስታፍ ነው ያንተ ልጅ አይደለም። ልጅ ኑር አይኑር የምታውቀው ታሪክ የለም አንተ ጋር። አንተ ፊት ማልቀሴ ይቆጨኝ። አንተ ፊት እምበይ አንተ ስላየ ስለዚህ ይኸውልህ፣ ብዙ ነገር ተሳድበሃል። ሚያስጠላ ጸያፍ ቃል ይኸውልህ፣ ከአይኑሮ የማይወጣ ቃል ተናግራኛል። አሜን፣ አክሰብቶሽ፣ አሜን። ይህ ጸጋ ነው ብዬ ነው መቀበል። ጸጋም ይሁን ምንም ይሁን ፈልጌው የተፈጠረ ነገር እኮ አይደለም። በቃን እኔ አሁን ያንተ እርዳታ አያስፈልገኝም። ለአምባሉ አለውበት ኩበት ለቀማ ታይ እኔ ምንም ነገር ሀፕን ቢያደርግብኝ ራሴ ላይ አንተን ተጠያቂ አላደርግም። በእኔ ህይወት ደግሞ አንተ ምንም ቦታ የለም። ከዝ በኋላ እርግጠኛ መሆን ስለምፈልግ ይህ ማለት ውቂው አታውቂው አላውቅም ማረጋገጫ ነው። እንዴት እንደሚሆን ከኔ የበለጠ አንቺ ታውቂዋለሽ። መታጠቢያ ክፍል ገብተሽ የሆነ ትርጉ ሳይሽ አይደለሽም የሚለውን ነገር መልሱን እፈልጋለሁ። ናት አታላይናት

አንዱ ባይሰራ በሁለተኛው ማረጋገጥ እችላለሁ። ሰላም ሰላም፣ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ያለው ደህና ነኝ፣ ፈጣሪ ተመሰገነ ይሁን። እንግዲህ ባለፈው ቪዲዮ የማይሆኑ ነገሮች ተፈጥረዋል። ሰላም ሳይሆን የሰላም ተቃራኒ ጸብ ነበር የነበረውእና ምክንያቱም ደግሞ ያው ብዙዎቻችሁ ታውቁታላችሁ መነሻው ያው ከይቅርታው ቀን ጀምሮ ነው ከዛ በኋላ የተፈጠሩት ነገሮች ምናምን ወደ ሌላ አቅጣጫ ይዘውን ሄዱ ምናምን ያላሰብናቸው ነገሮች ተፈጠሩ ያ የእንቅልፍ መድሀኒት በቃ መአት ነገር ነው ይዘብን የመጣው ህይወታችንን ነው ያዘበራረቀው ከዛ በኋላ ከተኛች በኋላ ሜሪን ወጥቼ ነበረ ከዛ በኋላ የሆነ ሰው ተመልሶ መጥቷል ነው ያለች። ማን እንደሆነ አላወቀንም። እኔም መስያት አለው። እንዳጋጣሚ ሆኖ ደግሞ የገዝታውሱ ካሜራም አልሰራም። የመጣውን ሰው እንኳን በአይን አይቶት እንዳይሆን ደግሞ የካሜራ ባለሙያው ስራውን ለቆ ሄዷል ምናምንና ምንም አላወቅንም። ነገሩ ውስብስብ ሆነ። ከዛ በቃ ምንም የሚመጣብን ነገር የለም፣ የመጣብን ነገር የለም፣ ሲመጣ እንጋፈጣለን፣ እንደ ጓደኛ አብረን ችግሩን እንፈታለን ብለን ነበረ። ሳይቆይ ደግሞ የሆን ነገር ተፈጠረ። ባለፈው ቪዲዮ ሜሪ ጣርታኝ ያነገረችኝን ሰምታችኋል ብዙዎቻችሁ። እኔ በጣም የተገረምኩትኝ እንደዚህ ነገር ይፈጠራል ብዬ በፍጹም አላሰብኩኝም ነበረ። አንዳንድ ምልክቶች እራሴ ላይ ይቻሉ አለችኝ። አይ ቲንክ የሆነ ቪዲዮ ላይ ወደ ላይ ላይ ወደ ላይ ያላት ነበርና እኔ ያው ምግብ ሳይስማማት ቀርቶ ምናምን ነበር የመሰለኝ። ያው ወንድ ነኝና ያን ያህል ምን አይነት ምልክት እንደሚያሳይ ምናምን አላውቅም። ግን ኮመንት ላይም የተወሰኑ ልጆች ሲጽፉ እኔ ችላ ብዬ ነበር ያለፍኩት ምክንያቱም ያው ምንም ነገር ስላልተፈጠረ እንደዚህ አይነት ነገር ይመጣል ብዬ አልጠበኩም ነበረ። ግን ባለፈው ጠርተኝ ሰርፕራይዝ ነው ያደረገችኝም፣ ለእኔ አርግዣለሁ አለችኝ። የዛን ሰዓት እኔ ራሴን ማኔጅ ማድረግ አቅቶ ነበረ። ምን ማድረግ እንዳለብኝም አላቅም ነበረ። በጣም ደንግጬ ነበረ። ምክንያቱም እኔ ከእሷም ጋር ሳይሆን ከማንኛውም ሴት ጋር እንደዚህ አይነት ነገር ውስጥ አልገባውም እስካሁን ታውቃላችሁ? በድንግልና ነው እስካሁን ያለሁት እና ከሴቶች ጋር ምንም አይነት እንደዚህ ፊዚካል ተች ምናምን ኖሮኛ ያቅምና እንደዚያ ስትለኝ ትንሽ ደንግጬ ነበርና ምን ማድረግ እንዳለብኝ ምናምን አላወኩም ነበረ። እሷም ያው አላቅም አለች። እኔ ግን እውነቱ ከኔ ይልቅ እሷ ጋር ነው ያለው። እኔ ምንም የማውቀው ነገር የለማ ከኔ ጋር ምንም ነገር ሳይፈጠር አርግ አርግ ዣለሁ ስትለኝ እደነግጣለሁ። ገብቷቸው አይደለ? ለምን ከኔ ጋር ምንም ንክክ የላትም። ከዛ በዘለለ ደሞ ሴት ልጅ ነች ምናምን ያው ማን በዙሪያዋ እንዳለ ምናምን የምታውቀው ሁኔታዎች ይፈጠሩ አይፈጠሩ የምታውቀው እሷ ነችና ከሷ ነበር ያንን መልስ የምፈልገው። እሷ ግን ማን እንደሆነም አላቅም፣ ካንተ ውጪም ሌላ ሰው ጋር ምንም አይነት ነገር የለኝም ነው ያለችኝ። እና እሱ ነገር ምንም በቃ እንቅልፍ ነስቶኛል። የምር ድጋሚም ላገኝሽ አልፈልግም እንዳት እንዳትደውይልኝም ብያት ነበረ። ግን ቤት ከሄድኩኝ በኋላ በቃ ምን መረጋጋት አልቻልኩም። በጣም ተጨናነኩኝ ምናምን፣ ምን ማድረግ እንዳለብኝ አላቅም። አልተደዋወልንም ከዛም በኋላ። እንደውም ዛሬ ነው በሌላ ሰው ስልክ ደወልኩላት፣ ያው የኔን ስለማታነሳ በሌላ ሰው ስልክ ደወልኩላትና አወሯትኝ ዛሬ እና ጨንቆኛል። ቤተሰቦች መረጋጋት ስለምፈልግ ነው እሷን ለማግኘት ዛሬ የምሞክረው። ምክንያቱም ይህንን ውጤት ካላወቅኩኝ በቃ በሰላም ኑሮ አልኖርም፣ ስራም መስራት አልቻልኩም፣ ከጓደኞችም ጋር በቃ በሰላም መሆን አልቻልኩም እና ይህ ነገር እውነት ነው እውነት አይደለም፣ እውነት ደግሞ ከሆነ ደግሞ የልጁ አባት ማን ነው? ከማን ጋር ነው እንደዚህ አይነት ነገር ሀፕን ያደረገው የሚለውን ነገር ማወቅ ስለምፈልግ ነው ዛሬ ሜሪን ለማግኘት የጠራኋት ማለት ነው። ግን ከመምጣቴ በፊት እሷም ከመምጣቷ በፊት አንዳንድ ነገሮች ገዝቻለሁ። አይ ቲንክ ሆስፒታል ምናምን ከዛ በፊት ቤት ውስጥ ቼክ ይደረጋል መሰለኝ እና ከፋርማሲ ገዝቻለሁ የእርግዝና እንትን ነው ይሄ ቼክ ማረጊያ ማለት ነውና በዚህ ይታወቃል ብሎኛል። ምናልባት ብዬ ደግሞ ይሄ እንኳን ካልሰራ ከተበላሸ ብዬ ከሁለት ፋርማሲ ነው ከሁለት ፋርማሲ ነው የገዛሁት። እና በነዚህ ከሁለቱ እንግዲህ ተመሳሳይ ውጤት ካገኘው ጥሩ ነው። የተለያየ ውጤት ደግሞ ካገኘው ሌላ መፍትሄ እፈልጋለሁ ማለት ነው። የምር ጨንቅ ያለው እኔ ብዙ ነገር አሳልፍ ያለው ግን እንደዚህ ተጨንቅ አላቅም ያምር ምክንያቱም እኔ ምንም አላቅም። ምንም በማላቀው ነገር ደግሞ እንደዚህ አይነት ነገር ተፈጥሯል ሲባል በጣም ከባድ ነውና እናንተም በእኔ ቦታ ብትሆኑ ምን እንደምታደርጉ አላቀም። ያ ዋናውና ዋናው ነገር ብቻ እርግጠኛ መሆን ነው። እርግጠኛ ለመሆን ደግሞ እነዚህ ነገሮች ያግዙናል ብዬ አስባለሁ። ሜሪ ከመጣሽ በኋላ ይሁን፣ ይደብራል። አሁን እንትኑን እራሱ እንደዚህ እሷም ጋር ጥሩ ስሜት አይኖራትም። ለምን ባለፈውም ትንሽ ስሜታዊ ነበርኩኝ ምናምንና እሺም ላትለኝ ትችላለች። ግን እሷ እሺ አለችም አላለችም፣ ይሄ ግዴታ ነው። ለምን እኔ እየተጨናነኩኝ መኖር አልፈልግም። እርግጠኛ ሆኜ ያለውን ነገር መቀበል ካለብኝ ተቀብዬ መለያየትም ካለብኝ ተለያይቼ። በሰላም መኖር ነው ፈልገውና፣ ይሄ ቪዲዮ በጣም ወሳኝ ቪዲዮ ነው። ይሄ ቀን ወሳኝ ቀን ነው። እንግዲህ ፈጣሪ ነው የሚያውቀው ውጤቱን። ለደውላትና እየመጣች ነው። ድርሻ አለው ብላኛለሽ። ቀደም ቼክ እናድርጋት። ሄሎ እያደረሽ ነው እሺ፣ እሺ፣ ነይ በቃ። አለው ውስጥ ነው ይለያል። ዘንድሮ ነው ጉዱ፣ ዘንድሮ ይለያል ነው። ቤተሰቦች መልካም እድል ተመኙልኝ። እንዲህ እንዲ ፈገግ እያልን ካልሆነ ከባድ ነው። አይ ቲንክ በቃ እነዚህ ነገሮች ዛሬ መልስ ይሰጡናል። ወይ ቀናችንን ያሳምሩልናል፣ ወይ ቀናችንን ያበላሹብናል። ስለዛ የሚፈጠረውን ነገር አብረን እናያለን። አብራችሁን ተከታተሉ። ቤተሰብ ያልሆናችሁ ደግሞ በዚሁ አጋጣሚ ቤተሰብ ሁኑ። ሜሪ ስትመጣ ካየችው ሊደብራት ስለሚችል ውስጥ ልክተትውና እንደት ነሽ? ሰላም ነው። ትንሽ ቆየሽ እኮ። ፓርኪንግ ጋር ተጫውታ ነው። ካወራን በኋላ አዲስ ነገር አለ። ምን አዲስ ነገር ይኖራል? ምን እንዲኖር ትፈልጋለሽ? ለምንድን ነበር የፈለግሽ? ዛሬማ ትልቁም ነገር ይዤ ነው የጠበኩሽ ግን ከዛ በፊት አንቺ ጋር ያለ ነገር ካለ? ነገር ምንም ነገር የለም ምንም ነገር ቢኖርም አሜን ብዬ ከመቀበል ውጪ ምንም አይነት ነገር የለም እኮ የካሜሮን ጉዳይ የልጁም ስራ የተባረረው ጉዳይ በሱ ዙሪያ ምንም ነገር በራሴ ወጥቷል አንተ አታስፈልገኝም

ምንም የመጣብሽ ነገር የለም። እስካሁን ሰው ለማንኛውም እኔ ጠሮሽ ዋናና ዋና ምክንያት ምንድን ነው? ያው የተፈጠረውን ነገር እኔ ብቻ ሳልሆን ህዝቡ ማውቃል። ከዛ በኋላ ከጓደኞቼም ከቤተሰብም ብዙ ጥያቄዎች መጡብኝ። ዳጊ ከአንተ ቤተሰብ ምን ካንተ ጓደኞችም ካንተ ከሚያውቁ ሰው ካንተ ኦዲየንስ ምንም ነገር ሊመጣ ይችላል ኦልሬዲ የሚፈልገውን ነገር አድርገህ ሄደሃል ስለዚህ አሁን ለዚህ ጋር መጥተህ ምንም ማስተባበያ አትስጠኝ እኔ የመጣብ ነገር በሙሉ በራሴ ወጣዋለሁ አንተ ምንም አላደረግክም ምንም ነገር አልፈጠርክም ምንምም በእኔ ህይወት አያገባ እኔ አሁንም ክብር ስላለኝ ነው መጥቼ እያወራሁ ያለሁት ስለዚህ አንተ በፍፁም በዚህ ነገር ላይ ምንም ነገር ሀፑን ቢፈጠር ምንም ነገር ቢፈጠር በራሴ እወጣዋለሁ። የጠራ ነገር ስለሌለ እኮ ነው። አሁንም እኮ ለአንተ ምንድን ነው እኔ ተመልሼ እሱ ምን ያደርግልህ ጋር ጋር ያቆምን ሰዎች ምንም አይነት ነገር ቢፈጠር ነው እናንተ አብረን ተመልሰን አንዱንም፣ አንተን ደግሞ ምንም አይነት ነገር ቢሆን ተጠያቂ አላደርግም። ትክክለኛ ነገር እኮ እንደ አንድ ጤነኛ አስተሳሰብ ነው የምነግርህ። እኔ ምንም ነገር ሃፕን ቢያደርግብኝ ራሴ ላይ አንተን ተጠያቂ አላደርግም። በእኔ ህይወት ደግሞ አንተ ምንም ቦታ የለም። ከዚህ በኋላ ስሚኝ፣ እኔ ካወራን በኋላ ያ ነገር ተፈጥሯል ብለሽ ከነገርሽኝ በኋላ እኔ ምንም እረፍት የለኝም እያልኩሽ። ለምን እረፍት አይኖርህም? አልተኛውም። ተኛ ሂድ ተኛ። ስለፈለኩኝ ወይ ፊልም ነው ጀጅ አላረኩም እንደዛ ደግሞ በጣም ይቅርታ። ጊዜ እምበየ እኔ ካልኩኝ ደግሞ ስሙን ንገሪያቸው፣ ማን ነው ያሰው እንትና እንትና ብለሽ ንገሪያቸው። የምታደርገውን ነገር እግዚአብሔር ይቅር ይበል። ልንገርህ፣ አንተ ጋር አንተ ፊት ማልቀሴ ይቆጨኝ። አንተ ፊት እምበዬ አንተ ስላየ ስለዚህ ይኸውልህ፣ ብዙ ነገር ተሳድበዋል። ሚያስጠላ ጸያፍ ቃል ይኸውልህ፣ ከአይምሮ የማይወጣ ቃል ተናግራኛል። መቀበል ምንም ይሁን ፈልጌው የተፈጠረ ነገር እኮ አይደለም። ወይም ደግሞ በቃ ተባብዬ የፈጠርኩት ነገር አይደለም። ይሄ አብሬ አንተ እጅ ላይ እንደዛ ሆኜ ሄደ የተፈጠረ ነገር ነው። ሆቴል በቃ ይቅር

የሆን ነገር ተፈጥሮ እንኳን ቢሆን እኮ አክሰብት የማያደርገው ነገር ነው። ግን ምንም በሌለ እንዴ ሳጉረመርም መረም ዘነበ እኮ ነው እያልሽኛለሽ። እኔ ሁሉ ስለመግረም ደም ስለመዝረብም አንተ ነህ ያወራህልህ። በቃ ምንም ቢፈጠር ምንም ዱብ እዳ ይምጣብኝ እኔ ላይ አንተ ላይ። ዳጊ ከነገሩ ንጹህ ነው። ዳጊ ምንም ነገር ከኔ ጋር አላደረገም። ታውቃላችሁ፣ ምንም ነገር አልፈጸመም። ዳጊ በጣም ንጹህ ልጅ ነው። ዳጊ ከኔ ህይወት ይውጣ፣ በእናንተ ፊት አልፈልገውም። ግን እንደዚህ ዝም ብሎ በአየር ላይ መውጣት የለማ ምን ምን ምን እንዳይጎዳ ምን እንዳትሆን፣ የትኛው ፍቅር ፍቅር ነው? ሳይንስት እስቲ አንተን ፍቅር አሳየ እስቲ ካጠገብ ጣገብ ልቀርና ልጎዳ። አንድ ላይ ሆንንም አልሆንም እኮ ተስማምተን ነው ማለት ነው። አልፈልግም እኔ ደግሞ ነው መሰስ እኔ ክንድ ከማይሆነኝ ሰው ጋር አብሬ እርምጃ አስፋልት አልሻገርም። ችግር ከችግሬን አንተ ደስታዬ ላይ ብቻ የምታጎበድደው እንድነ ለኔ ገባህ አይደለም? ቦታ ብንቀያየር እንደኔ ነበር የምታስቢ። ስንት ነገር ተቀያየረናቸዋለኩ ስንት ነገር ስንት ነገር መድገም ትፈልገህ ነው ልድገምልህ? ስንት ነገር አድርገህ እኮ አንድ ይቅርታ ስጠይቀኝ አንድ ንጹሕ ልብስ ስላለኝ ወደ አንተ የተመለስኩ ሴት ምን ነገር ነገ ደግሞ እነሱን እንጠብቃለን። ከፈለክ ደግሞ ምን ችግር አለ። አንተ ኮ ምን አድርግ ጥዬ ነው የሄድኩ ያለው ከአገር ሴት ጋር ቤት ስትገንስ አንዴ ቁጭ ብዬ ነው ጋር ከአንድ ሁለት ሴት ስታመጣ እያለፍኩ ነው እኔ ከሄድኩ በኋላ ምን አድርግ ምን አታድርግ ምን አውቃለሁ? ይሄን ሁሉ ያለፍኩ ሰው ነኝ። አይምሮ ቢኖረህ አንተ ለኔ ያይገባ በዛ ላይ ደግሞ አብሬ ሆኜ ይሄ ነገር ለተፈጠረው ነገር ማለት ነው። ስለዚህ እኔ ጥፋተኛ ከሆንኩ ቀጣ እሱም ጥፋተኛ ከሆነ በእኔ በእኔ እኔ ስለሆነ ይሄን ነገር እንዲፈጠር ያደረኩት አባልፎ ጀምሮ ተናግሯል። ይቅርታ አንድ ማወቅ ያለብሽ ነገር ማለት ነው የሆነ ውለታ ስለዋልሽልኝ ለኔ የሆነ ነገር ስላደረግሽልኝ ለኔ ጥሩ ስለሆንሽ እምትይኝን ነገር ሁሉ እቀበላለሁ ማለት አይደለም። እኔ የራሴ አይምሮ አለኝ። ሁለታችንም አማርኛ ነው የምናወራው። ችግር የለም። እኔ አንተም በውለታ መያዝ አልፈለኩም ስሜቴን ያደረኩት ነገር ያለው እኮ መጀመሪያ ምን ነገር ሀፕን ሲያደርግ አንተ ሆስፒታል ገብተህ ያን ነገር ስታስደርግ ሆስፒታል ሆነ ታናግሬያለሁ ዳጊ። የኔም ይሁን ነገ ጠዋት የሌላም ሴት ይሁን አይመለከተኝም። እኔ እስካለሁበት ድረስ ነው የምኖረው ከአንተ ጋር እስካለሁበት ድረስ ነው። እኔ አንተን በሁለታ ምናምን የሚይዝ ሁለታ በፍቅር ፍቅር በሁለታ አይሆንም። ስትጀምር በጥቅም አይሆንም። ፍቅር ፍቅርና ፍቅር ብቻ ሲኖረው ነው አሁን አንተ እኔ በውለታ አያያዝ ኮሬ ምንም ሁለት አላደረኩልም። የራስህን ነገር ነው። ህክምና ማስደረግ ደግሞ እኔ ምንም ይሄ ኖርማል ነው፣ ማንም ሰው የሚያደርገው ነገር። እንደ ትልቅ ነገር እንደ ትልቅ ኢሹ እያወራሁት አይደለም። አንተ ለምታደርገው ነገር እኔ ጥፋተኛ አልሆን አይገባም። ስለዚህ የተፈጠረው ነገር እኔ ምንም ችግር የለውም። ዳጊ አንተ በጣም መልካም ሰው ነህ። እኔ መሰከርኩልህ ዳጊ። ምንም የሚያደርገው ነገር ከኔ ጋር የለው በዚህ ሞቲቭ አይደለም እንደዚህ እንድትያቸውን ፈልገው ገብቶሻል። ምን ላድርግልህ? አንተ የምትፈልገውን አድርግ። አንተ ከዚህ ነገር ውስጥ ላውጣ፣ አንተ የምትፈልገውን ላድርግ፣ ምን ላድርግልህ? እኔ ዋና እና ዋናው፣ እሺ፣ ዛሬ ጠራው፣ እሺ፣ እርግጠኛ መሆን ስለምፈልግ ሶ፣ ይሄ ነገር ተፈጥሯል አልተፈጠረም። አንተ የምትፈልገውን ችግር የለውም እኔ የምትፈልገውን ለማድረግ ስልክ የምታወጪው

ያም ሆነ ዛሬ፣ የመጣሁት ለአንድና ለአንድ ነገር ነው። እርግጠኛ መሆን ፈልጋለሁ። ተፈጠረ አንተ የምትፈልገው ነገር እንዴ? ደሞ እርግጠኛ እንድትሆን የምትፈልገው ነገር ነው ማለት? ለምን? መልስ ስለምፈልግ ነው ማለት። ታውቂው አትወቂው አላቀ ማረጋገጫ ነው። እንዴት እንደሚሆን ከኔ በለጣን አንቺ ታውቂዋለሽ። መታጠቢያ ክፍል ገብተሽ የእውነት እርጉዝ ነሽ አይደለሽም የሚለውን ነገር መልሱን እፈልጋለሁ። ሳብሰለ ስል እየዋልኩኝ አላደረም። ገብቶሻል። ነገርም እንዴት አልመጣልኝ። ምን ራሴ ቤቴ ቼክ ማድረግ እችል ነበርኩ። ነገርም ማነቃኝ። በጣም በጣም አሪፍ ነገር ነው ያረክኩኝ እሱ ላይ ሰራም ስለሚችል በሁለቱም ነው እንድትሞክር የምፈልገው። አይነት ነገር ውስጥ ደህና ሰላም ለማንኛውም ስትመጣ ነው ሁሉ ነገር ሰላም ነው ወይስ ጸብ ነው የሚለው ነገር የሚለየው። መልሱን ይዘው ስትመጣ ነው ምን እንደሚፈጠር አላውቅም። ፈጣሪ ነው የሚያውቀው። ግን ኖርማሊ ያው ይህ ነገር ብዙ ነገር ፈጥሮብናል፣ ብዙ ነገራችንን አበላሽቶብናል። መነሻው የሷ ጥፋት ይሁን እንጂ እኔም ጥፋት አለበት ምክንያቱም ትቻት መሄድ አልነበረብኝም። ምናልባት እኔም ትቻት ባሌር ኖሮ ይሄ ነገር አይፈጠርም ነበረ። የእኔም ጥፋት አለ። ያው ሴት ልጅ ናት፣ ይገባኛል ሁኔቷ ምናምን። ግን እኔም ደግሞ ወንድ ልጅ ነኝ። የእኔ ያልሆነን ነገር፣ እኔ ያልተገኘሁበትን ነገር ጥፋተኛ ስደረግ ይሰማኛል፣ ግድ ነው። እኔም ሰው ነኝ። እሷም እንደሚሰማል። እሷም ደግሞ ሴት ልጅ ናት፣ ይሰማታል ምንም በማታውቀው ነገር ነው። እኔ ልመለስ አልመለስ አታቅም፣ ሰው ሌላ ሰው ይምጣ አይምጣ አታቅም። እሷም ጋር ጥፋት የለም እኮ እንደዚህ መሆኗም እኮ የሚሆን ነገር ነው፣ ማንኛውም ሰው የሚያደርገው። የእኔም እንደዚህ መሆን ደግሞ ማንኛውም ሰው የሚያደርገው ነገር ሶ ሁለታችንም ጋር ጥፋት አለ፣ ሁለታችንም ጋር ደግሞ እውነት አለ። ግን ይህ ነገር ተፈጠረ እንጂ ጥሩ ላይ ነበርን ፊውቸርም እያሰብን ነበር። ግን በቃ ያው ህይወት እኛ ባሰብነው ሳይሆን እራሷ ባሰበችው መንገድ ነው እየመራችን ያለችው። ምን ይፈጠር ምን? አሁን ነገሩ እንደዚህ ተፈጠረ እንጂ እኮ ስሜቱ እኮ አለ። ምንም የተቀየረ ነገር እኮ የለም። ፍላጎት እኮ እንዳለ ነው። ከእሷ ጋር መጣላት አልፈልግም። ልናደድባት ልበሳጭ እንጂ ስቲል አሁን ድረስ እኮ እኔ ለእሷ እኮ ጥሩ ነገር ነው ያለኝ። መውደዴ እኮ አልቀነሰም እ እሷም ጋር እንደዛ ይመስለኛል። ምክንያቱም እምት የሚዋደድ ሰው በትንንሽ ምክንያት ይኮራረፋል እንጂ ፍቅር በአንዴ ከውስጥ ይወጣል ብዬ አላስብም። እና ግን እንደዚህ ትንንሽ ነገሮች ደግሞ ተጠራቅመው መጨረሻ ላይ ይሄ ፍቅርን በቃ ፍቅር እያለም ሰዎች እንዲለያዩ ያደርጋል። እና ይሄ ነገር እንዲፈጠር አልፈልግም። ሜሪ ጥሩ ልጅ ናት፣ ብዙ ነገር አድርጋልኛለች። እኔም ለእሷ ጥሩ ነኝ፣ እስካሁን ምንም መጥፎ ነገር አላደረግኩባትም፣ ወደፊትም አላደርግባትም። ምናልባት መልሱ አብረን እንድንሆንም እንዳንሆንም ያደርገናል ነጻ ከሆነች እና ይሄ ነገር ካልተፈጠረ ዝም ብላ አስበው ከሆነ የምግብ አለመመቸት ከሆነ እንግዲህ ፈጣሪ ከፈቀደ አብረን ልንሆን እንችላለን። ደሞ እውነት ደሞ ከተፈጠረ ደግሞ እኔ እንዳልኳችሁ ነው። ከኔ ጋር ቢሆን አክሰብት የማደርገው ነገር ነው ደስ እያለኝ ማለት ነው። የሌላ ሰው ጋር ግን አይሆንም፣ በፍጹም የማይሆን ነገር ነው እና እሷ ይዛው የምትመጣው ውጤት የእሷን ብቻ ሳይሆን የኔና የእሷንም ሕይወት ነው መልስ የሚሰጠው። ከሆነች በቂ የመጨረሻ ቪዲዮ ነው፣ ደግሜ ማላያትም እሷም ደግማ አታይኝ። ምናልባት አይሆንም፣ በወንድምና በእህትነትም አይቀጥልም። ለምን በእንደዚህ ነገር የተለያየ ሰው መልሶ ሊተያይ አብሮ ሻይ ሊጠጣ አይችልም እና እንግዲህ ጥሩ ውጤት እንዲሆን እመኛለሁ። ፈጣሪ ጥሩ ነገር ቢያሰማኝ ደስ ይለኛል። እናንተም ደግሞ እስቲ ተመኙልኝ፣ እስክትመጣ ድረስ መልካም ምኞት ተመኙልኝ። ምን ያህል ደቂቃ እንደሚወስድ አላውቅም፣ እንዴትም እንደሚደረግ አላውቅም። አሁን ይዛ ስትመጣ የሆነ እንትን ያሳያል መሰለኝ። ከለር ነገር ነው፣ በሱ ነው የሚለየው። ቸሮሪ ያሰማን። እንግዲህ ቸሮሪ ያሰማን።